ዛሬ በሕይወት ማዕድ የምነግራቸው ስለዚህ ጥቅም ስላለው ሻይ ነው። እንግዲህ እንደምታዩት ይሄ ሻይ ከቅጠሉ ይህንን ይመስላል። አበባው ደግሞ እንደምታዩት እንደዚህ አይነት መልክ ያለው ነው። ፍሩትም አለው የራሱ። እንደገና ስሙም ፓሽን ፍላወር ይህንን ይመስላል። እንግዲህ ፓሽን ኦፍ ክራይስት ከሚለው ከሱ ነው የተወሰደው። ቅጠሉ እንደዚህ አይነት ሶስት አንዳንዴም አራት ሆነው ይበቅላል። አበባው ለየት ያለ መልክ አለው። እንግዲህ አበባ በየቤታችሁ ወይም ደግሞ አንዳንድ አጥር ላይ ልታዩት ትችላላችሁ። ያሳየዋችሁ ፍሩትም አለው እንደዚህ ለየት ያለ መልክ ያለው አበባ ነው እና በውስጡ እንግዲህ በተለይ አይምሮን የማረጋጋት ጥቅም አለው። ቆንጆ የእንቅልፍ ኳሊቲ እንዲኖረን አይምሯችንን እያረጋጋልናል። በተለይ አንዛይቲ እና ዲፕሬሽን ለማከም እንደሚረዳ ብዙ ሪሰርቾችን አንብቤያለው። እንደምታዩት ፍሩት አለው ፍላወር፣ ቅጠሉም ሁሉም ነገር በጣም የሚጠቅም ነው። ፐርፕል የሆነ አበባ ነው ያለው አፍልተን መጠጣት እንችላለን። ሌላው ደግሞ ጥቅሙ ምንድን ነው? በተለይ ኤዲኤችዲ ያለ መረጋጋት ወይም ደግሞ ፎከስ ያለ ማድረግ ችግር በሚኖርበት ጊዜ ይሄ ሻይ እንደሚጠቅምም ከብዙ ጥናቶችን አይቻለሁ። እንደምታዩት ብዙ አይነት ቅጠሎች አሉኝ። እንግዲህ ከነሱ መካከል አንዱ ይሄ ፓሽን ፍሩት ወይም ፓሽን ፍላወር ነው። አድርቄም ተጠቅሜዋለሁ። እንግዲህ እርጥቡንም ካገኘን መጠቀም እንችላለን እና ሌላው ደግሞ ምንድን ነው የሚጠቅመው የአይምሮችንን በጣም ያረጋጋል። በተለይ በጣም የተጨናነቀ ጊዜ ካለን ሻውን በምንጠጣበት ጊዜ ካልሚ መሆን ሰውነታችንን መሆን አይምሮችንን ካልሚ ማድረግ ችሎታ አለው። እንደነገርኳችሁ በአንዳንድ ምክንያት ጭንቀት ሲኖር እሱን ያረጋጋልናል እና እንደዚህ ደግሞ ደረቁን መጠቀም እንችላለን። እርጥብ የሆነ ደረቁ እኩል አይነት ውጤት ነው ያለው። እንግዲህ አበባውን ስንጠቀም መጀመሪያ ብርጭቋችን ውስጥ አድርገን ፈላውን ውሃ ጨምረንበት ለአንድ ለአምስት ደቂቃ እናቆየዋለን። ምክንያቱም ውስጡ ያለውን ንጥረ ነገር እንዲወጣልን ማለት ነው። እንደምታዩት ከለሩ በጣም ቆንጆ ነው። እንደዚህ አድርገን መጠቀም መጠጣት እንችላለን። ከአበባውም ብዙ ነገር ስለምናገኝ ሁለተኛው ደግሞ ቅጠሉ ራሱ እንዳለ ወይም ደግሞ አድርቀን መጠቀም እንችላለን። ነገርኳችሁ መጀመሪያ ጨምረን ሙቅ ውሃውን እናደርግበታለን። መጠኑ ያው ብዙ ጊዜ አንድ ሁለት የሻይ ማንኪያ አድርገን ነው የምንጠቀመው። ከመታኛታችን በፊት ቢሆን ጥሩ ነው። ቆንጆ አይነት እንቅልፍ እንዲኖረን ይረዳል። በተለይ ሰውነታችንንም አይምሯችንንም የማረጋጋት ችሎታ አለው። ይሄ ፓሽን ፍላወርቲ በጣም የታወቀ ነው። ብዙ ሀገሮች ይጠቀሙበታል። የቅጠሉ ክለር እንደዚህ ይመስላል። ቃናው ነው ብዙም ጣፋጭም ባይሆን ግን ካለው ንጥረ ነገር በመነሳት ጥሩ ነው። በተለይ ስሊፕ ዲስኦርደር ሲኖርብን እሱንም ለማስተካከል ይረዳናል። ሪላክስ እንድናደርግ ይረዳናል እና ቆንጆ የሆነ የእንቅልፍና የአይምሮ መረጋጋት ይሰጠናል። እንግዲህ ለዛሬ ስለ ፓሽን ፍሩት ቲ ነገርኳችሁ። በሚቀጥለው ደግሞ ሌላ ይዤላችሁ ቀርባለሁ። የህይወት ማዕድ ነው። ደህና ቆዩኝ።